ተገብረ ሀይመት ወሶ ውሎቱ ከመ አምላክ ጳውሎስም ድንኳን ሰፊ ሁኖ ሳለ አምላክ ነው ብለው አንድም እንደ አምላክ አድርገው እንሰዋልህ አሉት። ወነዋ ይትፈቀድ በዝየ ሐሰሳ ዘከመዝ አምሳሊሁ አነጋገሩ እንዲህ የሚሆን ጥያቄ እነሆ በዚህ አንቀጽ አለ። በእንተ ምንትኑ አበዩ ሐዋርያት ሰዊ አልወሙ ሰባልስጥራን ለሐዋርያት እንሰዋላችሁ ቢሏቸው ስለምን ምን አይሆንም አሉ። አንድም አይሆንም ስለምን አሉ። ወሰጠጡ አልባ ሲሆሙ ወይ ቤሉ ምንተኑ